እንደ ሀገር ወደ ለውጥ ከገባንበት ጊዜ ጀምሮ ከመጋቢት 2010 ላይ ጀምሮ ወደዚህ ከተሰሩ ስራዎች በወሳኝ ጉዳዮች ላይ ዋናው ጉዳይ የስራና ክህሎት ቢሮ የመፍጠር ጉዳይ ነው። በዋናነት ይህንን ተቋም ከዛ በፊት እንደ ተቋም ተደራጅቶ ወደ ስራ ያልገባበት ሁኔታ እንደነበረ ነገር ግን ከሁለት ሺህ አስር በኋላ ከለውጥ በኋላ ይህንን ተቋም ትልቅ ትልቅ ይዘው ተበታትኖ የነበሩ ተቋማት ሰብሰብ በማድረግ ወደ አንድ ትልቅ ዓላማ ይዘው የተቋቋመበት ሁኔታ አለ። ከዚህ በፊት ኢንተርፕራይዙ ስራ ልማት ነበረ፣ ስራ ዕድል ፈጠራ ለብቻ ነበረ፣ ቴክኒክና ሙያ ስልጠና ለብቻ ነበር። እነዚህ ወደ አንድ ሲመጣ ከ20 በተለም እንደ ቢሮ እንደ ክልል ሲቋቋም 2014 ነው፣ አዋጅ እንዲወጣ የተደረገው 2014 አዋጅ ወጥቶ ከዛ በትክክል 2015 መጀመሪያ ላይ ይህንን ቢሮ እንደ ቢሮ ስራ የጀመረበት ሁኔታ አለ። ይህንን በተለይም በሶስት ዓመት ውስጥ ትላልቅ ስራዎች ተሰርሷል። አንደኛው ከተሰሩ ስራዎች ውስጥ የክህሎት ስራ ነው። የክህሎት ስራ ስንል የማብቃ ስራ ሰው ብቃት ኖሮ ክህሎት ፈጥሮ ስራ ዕድል እንዲፈጠርለት ነው እንደ አቋም የተያዘው ምክንያቱም ክህሎት በሌለበት ስራ ዕድል ቢፈጠር ውጤታማ ስለማይሆን ስለሚሳሰብ ክህሎት በዋናነት ትኩረት ተደርጎ ስልጠናዎች፣ አጫጭር ስልጠናዎች እንዲሰጡ ተደርገዋል። ከዚህም ባለፈም መደበኛ ስልጠናዎች የምንላቸው በተለይ በቴክኒክና ሙያ ተቋማት ውስጥ በመደበኛነት እየተካሄዱ ይገኛሉ። ነገር ግን ከ2014 ጊዜም ጀምሮ ከአሁኑ አጫጭር ስልጠናዎች በደምብ ትኩረት ተደርጎ እየሰሰሩበት ሁኔታ አለ። ስለዚህም እንደ ክህሎት ስራ ትልቅ ስራ ተሰርቷል ብለን እንወስዳለን። አጫጭር ስልጠና ስንሰጣቸው ለሀገር ውስጥም ለውጭ ሀገርም የሚሆን ስራ እድል እንዲፈጠር ነው። ስልጠናዎች እየሰጡ ያለው ወደ ስራ እድል ፈጠራ በምንመጣበት ወቅት እንደ ጋምቤላ የስርዓት ቁጥር በብዛት የነበረበት ሁኔታ አለ። እንደ ክልልም ይሄም ትኩረት ተደርጎ ምክንያቱም ስርዓት በሚበዛበት ወቅትም ብዙ ችግሮች ሊፈጥሩ የሚችልበት ሁኔታ ይኖራሉ። እንደ ጋምቤላ ክልል ስርዓቶች ምዝገባም ተደርገዋል። በየጊዜው ምዝገባም ይደረጋል። ስለዚህ አሁን እንደ ሀገር የሚመዘገቡ ዜጎች ገቢያ ስርዓት ውስ ነው በሲስተም በማችን ውስ ነው የሚመዘገቡ። ስለዚህ በኤላማሽ የሚመዘገቡ ዜጎች ቁጥራቸው እየጨመረበት ሁኔታ አለ። ሲንል ስንል የኢትዮጵያ ለበር ማርኬት ኢንፎርሜሽን ሲስተም እነዚህ ተፈጥሯል። ተፈጥሮ ሀገር እንደ ገንቤላ ክልል ደግሞ ሰዎች እንዲመዝገቡ ማዕከላት ተቀብቷል። ይህም እንደ ስርዓቶች ብዙ ነበሩ፣ ግን አሁን በተሰሩ ስራዎች ወደ ስራ የገቡ ዜጎች አሉ። በዋናነት በሰው ዘርፎች ላይ ስራ እድል እንዲፈጠር ተደርጓል። አንደኛ በግብርና ዘርፍ ነው። ያው ግብርና ዘርፍም ስንል ብዙ ስራዎች አሉ። ከስር በዶሮ እርባታ የሚደራጁ አሉ። በከብት ማድለብ ስራም በአሳም እንደዚሁም በፍየሎች እርባታ የተደራጁ ዜጎች አሉ፣ ወደ ስራ እየገቡበት ሁኔታ አለ። ሌላ ደግሞ በኢንዱስትሪ ዘርፍም የሚሰሩ ዜጎች አሉ። አሁን እዚህ ከተማ ውስጥ በተለይም ጋምቤላ ከተማ ውስጥ እየተከፈቱ ኢንዱስትሪዎች ዜጎች ስራ ዕድል ተፈጥሮ ወደዛ የገቡበት ሁኔታ አለ። ይህም አለ። ሌላ ደግሞ በሰርቪስ ወይም በአገልግሎት ዘርፍም ዜጎች ስራ ዕድል እንዲፈጠርላቸው ተደርጓል። ስለዚህ በነዚህ ሰውሱም ትላልቅ ዘርፎች ላይ ስራ ዕድል እንዲፈጠርላቸው እየተሰራበት ሁኔታ አለ። ይህም በቂ ነው ማለት አንችልም። ከዚህ በኋላ ገና መስራት ያለብን ነገር አለ፣ ግን ከለውጡ በፊት ከነበርንበት ጊዜ እና ከአሁኑ ጋር በምንነሳስርበት ወቅት እንደ ሀገር እንደ ክልልም ጥሩ ስኬቶች ተመዝግቧል ብለን እንወስዳለን ክደም ባነሳው መሰረት። ይህንን ቢሮ በትክክል ወደ ስራ ከገባ አሁን ሶስተኛ ዓመቱ ይዘዋል ማለት ነው። እንደ ክልል ማለት ነው። 2015 ላይ ስራ ድል ከተፈጠረላቸው ዜጎች ብናነሳ እቅዱ የነበር 14 ሺህ ዜጎች ስራ ድል እንዲፈጥርላቸው ነበር እቅዳችን። ነገር ግን በተሰራው ስራ 2015 ላይ 18857 ዜጎች ስራ ድል እንዲፈጥርላቸው ተደርጓል። ይሄም የ2015 ብቻ ነው። የ2016 ላይ ወደ 13 ሺህ ዜጎች 13231 ዜጎች ስራ ዕድል እንዲፈጠርላችሁ ተደርገዋል። ዘንድሮ በግማች ዓመት ውስጥ 1500 ዜጎች ስራ ዕድል እንዲፈጠርላችሁ ተደርገዋል ማለት ነው እና ገና የዚህ ዓመት የ2017 ሳይተናከቅ ማለት ነው ሲተናከቅ የኛ ግምት የዚህ አመት ብቻ እስከ ሀያ ሺህ ዜጎች ስራ እድል እንደሚፈጥርላቸው እቅድም ይዘን እየተንከሳከስንበት እንገኛለን ማለት ነው እና ተግባራዊ የሆነበት ሁኔታ አለ። አሁን ደግሞ ቀሪ አራት ወራት እቅድ ወጥቶ በንግናክ የምንሰራቸው ስራዎች አሉ። ስለዚህ ወደ አመት መጨረሻ ላይ ብዙ ስራ እድል እንደሚፈጥር እቅድ ይዘን ወደ ስራ እየገባንበት ሁኔታ አለ። ትልቁ ስራችን ነው። ሌላው ቀደም ካነሳው ከክህሎት ጋር በተያዘ እና ከስራ ዕድል ጋር በተያዘ እንደ ሀገር ፈጠረ ስራዎች በተለይ ከኢንተርፕሪነርሽፕ ጋር በተያዘ ስልጠናዎች ተወስዶ የአመራርም የባለሙያም ትልቅ ስልጠናዎች ተወስደዋል። ይህም ስራ ፈጠራ ላይ ትልቅ ስኬት የታየበት ሁኔታ አለ። አሁን በምናስተዳድራቸው ተቋማት ኦፔን ፖሎ ቴክኒክ አለ። የዲማ ቴክኒክ ኮሌጅም አለ። ክልላዊም የተከፈቱ የግል ኮሌጆችም አሉ። የጋቢ ሆኖ ስራ የሰሩ እነዚህ ተቋማት በተለይ ከፈጠራ ጋር በተያያዘ ትላልቅ ስራዎች እየሰሩ ይገኛሉ። በአሁኑ ወቅትም ትላልቅ ማሳያ የሚሆኑና በተለይ እንደዚህ ጋምቤላ ከተማ ውስጥ ልጆች ስራ የፈጠራ ላይ ትልቅ ስራ ሰርቶ በተለም ክሬኤሽን ላይ ትልቅ ስራ እየሰሩ ዜጎች አሉ። አሁን ሶላር እዚህ እያመረቱ ልጆች አሉ። በሌሊት እንደ ማብራት የሚጠቀሙበት ከን ላይ በተለም የኢሪጌሽን ስራ የመስኖ ስራ በዛም የውሃ ሳፍ የሚደረግበት ሁኔታዎች አሉ። ስለዚህ እንደገና ለክልል አሁን ከዚህ በኋላ በርካታ ስራ ፈጠራዎች ይኖራሉ፣ የሚል ነገር ነው ያለ ያለና እንደ ክልል ትላልቅ ስራዎች አሉ ለማለት ፈልጌ ነው።